ስትፎም አደለም እናሁን ፎንቴም አደለም ራቸም አደለም እኛነን ፋሚሊያስ ከእኛ ጋር ነው የሚጫወተው። በላቸው አርብለት አርብለት ማለት ነገ ማታ ሶስት ሰዓት ላይ ማንም እንዳይቀር፣ በዚህ ቻናል በብሩክ በሚ ቻናል ላይ ማንም እንዳይቀር። ቀ ጌም የእኛ ፋሚሊዎች የታላቸሁ አንድነታችን አሳዩን ይል

ኦፕን ዘ ማውስ ማውስ አፍ ኦፕን ዘ ጆሮ ጆሮ እናንተ እንደሆነ በመድኃኒዓለም እስከ ስንት ቢመራ ነው ጆሮ፣ እንኳን በእንግሊዝኛ አልወቅም ተው! ኧረ ተዋግዙኝ፣ ተው ተዋግዙኝ፣ ኧረ አስተምሩኝ ተው! እኔ በእንግሊዝኛ ላብድ ነው በእንቅልፍ በምን የሚየመጣ እየመጣ እና ኦፕን ዘ ዶር፣ ሊስን ቱ ሚ ኦኬ፣ ኦል ማይ ፍሬንድ ቱዴይ ጉድ አይ ስዌር ቱ ጋድ ጉድ ጉድ ዋይ ጉድ ዩዩ ማይ ፋሚሊ ዛፍ ዋይ ጉድ ቶኪንግ ኦ ም ቶኪንግ ቱደይ። ዛሬ እንግዲህ እንደምታውቁት በጣም ደስ ሚል ቀን ነው ቤተሰብ። እዬ በጣም ብዙ ነገር የሚፈጠርበት ቀን ነው ቤተሰብ። ኦማይ ጋ ቤተሰ እንግዲህ እንዳልኳችሁ ነው ስልክ ገብቶልኝ ቤተሰብ ይቅርታ እንግዲህ እንዳልኳችሁ ነው ዛሬ እንግዲህ ምንድነው መሰላችሁ የሚፈጠረው ነገር ዛሬ እንግዲህ ልዕልቷና ልዑሉ ዛሬ አብረው በቲክቶክ መንደር በብሩኬ ቲክቶክ ይከሰታሉ ማለት ነው እንግዲህ ሀይሚና ብሩኬ ላይቭ ላይ እንግዲህ የመጀመሪያ ይሁን አላቅም ብቻ ለመጀመሪያ ጊዜ ሀይሚ ከጎኑ ግራ ጎኑ ከግራ ጎኑ ሀይሚዬ ቁጭ ብላ እንግዲህ ዛሬ ባለው ጌም ቀውጢ ይፈጠራል። ቀውጢ ነው ዛሬ በላቸው የሚባለውን አናቱን እንሰነጥቋለን ለሁለት ማለት ነው ቤተሰብ። ዛሬ እንግዲህ አደገኛ ጌም እነ ብሩኬ አላቸው። በጣም በሚያምር ሁኔታ ሀይሚዬም እንግዲህ ከጎኑ እንደምትገኝ አንዳንድ ዜናዎች እየደረሱ ነው ያሉት። በጣም ደስ የሚል ነገር ነው። እግዚአብሔር ዛሬ በጣም የሚያምር የፍቅር ቀን ብለን የምንሰይሞ ቀን ነው። ሀይሚዬ ካጠገቡ ስላለች ብሩኬ እንደማይሸነፍ ነው። ባለፈው እንግዲህ ቀጥቅጠነዋል ይሄን ልጅ በጣም ተቀጥቅጠዋል። እንግዲህ በጣም የሚገርማ ነገር የብሩኬ ጊፍተሮች አሉ። ሶስት ጊፍተሮች እኔ ማውቃቸው በጣም አደገኛ ጊፍተ ፊቸሮች አሉ። መሲ ኤንድ ዩዘር ሰላም፣ ምና ምትባላለች ወደ ሶስት ሴት ጊፍተሮች፣ አደገኛ ጊፍተሮች እንግዲህ ከቡርኬ ጎን እንደሚቆሙ ዛሬ እርግጠኛ ነኝ። ያላችሁም ልጆች ካላችሁ ከቡርኬ ጎን መቆም አለብን ማለት ነው። እና ዛሬ ልዕልቷ ከአጠገቡ ቁጭ ብላ እንግዲህ ምን እንደምታደረግ አናቅም። እሷም እዛው ሆና ሰፕራይዝ ልታደርገው ትችላለች። አይሚ ሀይሚ እርግጠኛ ነኝ ቡራ ተቀመጠበት በአንበሳ ሰፕራይዝ እንደምታደርገው አልጠራጠርም። ዛሬ የሆነ ነገር እንደሚፈጠር ቲክቶክ ላይ ለማየት ያብቃችሁ። እና ዛሬ ደግሞ በቆንጆ ሁኔታ ዛሬ ይከሰቱልናል። ግን ቡሩኬ አሞታል፣ ቪዲዮ ላንሰራም ሊሰሩ ይችላሉ እየተባለ ነው ያለው። ለምን ቡሩኬ ጉንፋን ነው ምናምን፣ በጣም ታሟል። ትናንትና ድምጹ ልክ አደለም። ለዛ ዛሬ እንግዲህ ሊከሰቱም ላይከሰቱ ይችላሉ ቤተሰብ። ዛሬ ብዙም አላጣራሁም ማለት ነው። ለምን ስላም፣ አሞታል ነው ያሉኝ። አሞታል ስላሉኝ ላጣራ አልቻልኩም። ብዙ ግን እንደሚመጡ እርግጠኛ ነኝ ቤተሰብ። ዛሬ ይመስለኛል ወይ ቲክቶክ መንደር ላይ ስለሚመጡ፣ ዩቱብ ላይም ላይለቁ ይችላሉ። ለምን ቡርኬም ስላመመው በዚህም በዛም መሆን አይችልም። ለዛም ይሆናል ቤተሰብዬ። እና እንግዲህ እናንተም በርታ በርታ ብላችሁ መደገፍ አለብን። ቡራን ነው ማለት ነው። በጣም የሚገርመው ነገር የትላንትናው ቪዲዮ በጣም የሚያምር ነበር። በጣም ውድጃዋለው። አበባ እነግራችሁ ነበር ትላንትና ማና የትኛዋ ወፍነች ነች ሹክ ያለችሽ ብላችሁ ነበረ። ብሩኬ ሰፕራይዝ እንደሚያደርግና አበባ እንደሚሰጥ ምናምን ሁሉ ነግሬያችሁ ነበረ። ያ ሆኗል ተገኝቷል ማለት ነው። ቤተሰብ እንግዲህ ትላንትና እኔ በጣም የተናገርኩን ነገር አለ። ለምንድን ነው ብሩኬ ሃይሚን አፈቅርሻለሁ የማይላት ብዬ ብዙዎቻችሁ፣ አሁን ትክክነሽ፣ ልክነሽ በጣም እኛ ራሱ በቃ ጨንቆናል፣ ለምንድን ነው ምናምን ይሁላችሁ አንድ ነገር ልንገራችሁ። ማንኛውም ሰው እወድሻለሁ ሊልሽ ይችላል። አጎትሽም፣ አክስትሽም፣ እናትሽም፣ ወንድምሽም ሁሉ ነገርሽም እወድሻለሁ ሊልሽ ይችላል። ግን እወድሻለሁና አፈቅድሻለሁ ቤተሰብ ይለያያል። እንደ ሀይሚንስ በእህትነት የሚወዳት ቢሆንስ ምን ይታወቃልሽ? አፈቅድሻለሁ ከእኔ በውስጥ ብሏት ይሆናል። ለምን በውስጥ ላታ ምንድን ነው ምን? አሁን እኔ እኮ አንዳንድ ልጆች ተገርሙኛለች። በውስጥ ብሏት ይሆናል። ምንድን ነው በውስጥ እዚህ ጋር እኮ የፍቅር ፍቅር እኮ ነው እያሳዩን ያሉት እኮ እነ ቡሩኬ ፍቅር እኮ ነው እያሳዩ ነው ያሉት። የሰው አይን ውስጥ እንዳይገቡ ምናም የምትዩ እኮ ወይ እነሱ በቃ እንትን ብለው ምናምን የሚሰሩ ቢሆን አዎ። ግን እነሱ በጣም ፍቅር ሆነው ደስ የሚሉ ጥንዶች ሆነ እየሰሩልን ያሉት አይደል ይህን ቪዲዮ ደስ የሚሉ ጥንዶች ሆኖ ነው እየሰሩ እያየን የሚያለ ነው። እንደዛ እያየን የሰዋን እንዳይባል እያየናቸው ነው በደንብ አርገ እንደፈለጉ እየሆኑ ጸጉራን እየነካካ ጉንጫን ስም በቃ ደስ የሚል ስሜት ውስጥ ነው የምናያቸው። ግን ይሄን ነገር የተደረገ አፈቅርሻለሁ ብሎ ማውጣቱ ምንድን ነው ከየከበደው? በቃ ይሄ ነው እኔ እኮ እንትን ያለው እንጂ ሌላ አይደለም። በውስጥ ቢነግራት የሚንገራት ችግር ነው። ደስ ይላል ግን፣ እዚህ ጋር የፍቅር ስሜትን እያየ ነው አፈቅርሻለውን ምን አስዋጠ? ማንኛውም ሰው እኮ ወድሻለሁ ይላል ማንኛውም ሰው ወድሻለሁና አፈቅርሻለሁ ደግሞ ይለያያል ቤተሰብ። ስለዚህ ይሄን ነው አንድ አንድ ልጅ ለማስረዳት ፈልጌ ነው እንጂ ሌላ ነገር አይደለም። እኔ በጣም ደስ ብሎኛል በእነሱ። እኔ ደስተኛ ነኝ። እግዚአብሔርን እግዚአብሔር ይጠብቃቸው። ዛሬ እንግዲህ ቲክቶክ ላይ የመጨረሻ ቀውጥ የሆነ ነገር ስለሚፈጠር ሁላችንም እንግዲህ እንዳንቀር እዛ ቤት ውስጥ እዛ ነገ ዛሬ ነው እንዴ? ምን ነገ ዛሬ፣ በቃ ቀውጥ የሆነ ነገር ስለሆነ ሀይሚዬም ከጎኑ ገጭ ብላ ስለምትቀመጥ ዛሬ የተለየ ነው። የተለየ ነው። በቃ የተለየ የተለየ ነው ቤተሰብዬ። እኔ እንጃ ብቻ ይለያሉ። ብሩኬና ም እግዚአብሔርን በጣም ይለያሉ። ወዳቸዋለሁ እኔ እራሱ አፈቅራቸዋለሁ እኔ ቶ እሱ እነሱ አያፈቅራቸው እኔ ግን ሁለቱንም አፈቅራቸዋለሁ በጣም ስለምወዳቸው ማለት ነው። ስለዚህ እንግዲህ መልካም ሁሉ እየተመኘሁላችሁ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳቸዋለሁ አፈቅራቸዋለሁ። እናንተንም ቤተሰቦች እናንተ ከሚገባው በላይ ደግሞ የጨረቃ ፋሚሊዎች አይላቪ ሶማች እንግዲህ ብቻ